በመጨረሻም ገነት እና ኤፍራታ ቤት የበሰራተኛ ሆና በመቀጠር ልጇን ቀን በቀን ለማየት ወስናለች። በሌላ በኩል ያፌት የኤፍራታ ልጅ ሊያስወርድ መድኃኒት እየሰጣት ነበር። ይህን መድኃኒት ከወሰደችው ምናልባት ልጁ ሊወርድም ላይወርድም ይችላል። ነገር ግን የሰጣት መድኃኒት የእውነት የሚያስወርድ ነው ወይስ ደግሞ ምንድን ነው የሚለውን ነገር በቀጣይ ክፍል ነው የምናየው የሚሆነው ማለት ነው። ኤፍራታ እንግዲህ የበላይ የሆነ ሁሉ ሌላ የበላይ አለበት፣ የስራን ታገኛለ ጠብቅ እያለችው ነበር ያፌት ኤፍራታ ምን ተማምና ነው እንደዚህ ያፌት ላይ እየዛተችበት ያለችው? ምናልባት ናታን የላከላት ደብዳቤ ላይ አንዳንድ ፍንጭ ያገኘች ይመስለኛል ማለት ነው። በሌላ በኩል ናታን ነው ናታን እንግዲህ ኤፍራታን የገጫት፣ ኤፍራታን ሲያሽከረክር የነበረው ሹፌሩ ያፌት ነው ሲባል እንግዲህ እብድ ሆኖ ሄጄ እገለዋለሁ የኔን ጨረቃ ሊያሳጣኝ ነው እሱ የመሰለው አውቆ የገጫት ወይም መኪናው እንዲገለበጥ ያደረገው ስለመሰለው እነ ያፌት ቤት ሄዶ ቀጥታ ሊገጥም ነበረ ሊጋፈጥም ነበረ። ነገር ግን እነ ጽዮንም ሁሉም ገላግሎ ነበረ ያስቀሩት። በንዴትና በልህ እንግዲህ የላከላትን ደብዳቤ አንብባ ምላሿ ምን እንደሆነ ለመስማት እንግዲህ ያፌ ናታን በጉጉት ነበረ እየጠበቀ የነበረ ቤዛና ጽዮን እስከሚመጡ። ከመጡ በኋላ ግን ምን አለች የኔ ጨረቃ? ደብዳቤውን ሰጠሻት ወይ? ስታዩስ ምን አለች? ምን አይነት ሪያክሽን አሳየች? እስኪ ንገርኝ እያለ ቤዛን እየጠየቃት ነበረ። ቤዛ ግን ብዙም የተደሰተች አስመስልም። ምንም አላለች ችም ምንም አላለችም እያለች ነበር መልስ እየሰጠችው ያለችው ቤዛ። ሁን ላይ ግን የናታን ፍቅር እያገረሽበት ይመስላል ማለት ነው። ምክንያቱም ናታን ላይ እየተነጫነጨችበት ነው። በመጨረሻ ፓርት እንዳያችሁት ለምን እዚህ ቤት አታድርም? ለምን ጥለን ትሄዳለ? ማለት እንግዲህ እኚህ ስትልበት ሁሌ ለምን እንደዚህ ቤዛን በጣም ተናዳ እየተናደደች ነበር መልስ እየሰጠችው ያለችው ምናልባት ቤዛ የድሮ ማንነቷ ሊመለስ ይሆን እንዴ ናታንን አሁንም ቢሆን ተወደዋለች ታፈቅረዋለች ይመስለኛል አንዳንዴ እየታየባት ነው ማለት ነው እንደምትወደውና እንደምታፈቅረው በሌላ በኩል ሉሊት ናት ሉሊት እንግዲህ እዚያ ቤት ጽዮን ሲንኩ ጋር ልታጋጭ ነው ወይ ባለቻት ቁጥር እንደምታስታውስ ባሰበሽ ቁጥር እየደነገጠች እየፈራሽ ትገኛ። ጽዮንም እንግዲህ ታገኘዋለሽ፣ ቆይ ስራሽን እሰጥሻለሁ እያለቻት ነበረ ሉሊትን ሶ ጽዮን ምን ልታደርጋ ታስባ ነው ሉሊትን። ሰላም ውዴ፣ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ነው? በጣም ደህና ነኝ እግዚአብሔር ይመስገን። ሐረግ ድራማ እንግዲህ ትናንትና ተለቋል ማለት ነው ክፍል መቶ ሰባት እንግዲህ ቀጣይ መቶ ስምንት ላይ ደግሞ ምን እንደሚፈጠር ምን ገምተው ይሆናል ማለት ነው ከዛ በፊት ፊት ግን ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት በማስቀመጥ እንድታበረታቱኝ ጠይቃችኋለሁ። እንግዲህ በክፍል መቶ ሰባት ላይ በጣም ብዙ ነገሮች ተፈጥረዋል ማለት ነው። ክፍል መቶ ስምንት ላይ ደግሞ ገና ብዙ ነገሮች ሊፈጠሩ ይችላሉ። አንደኛው ደስ የሚለው ነገር ገነት እዛ ቤት ሰራተኛ እንደ ሰራተኛ ሆና ኤፍራታን ልትከታተላት ቤት ውስጥ ገብታለች ማለት ነው። ደስ የሚልም መጥፎም ነገር አለው። ደስ የሚለው ነገር ኤፍራታ ከእናቷ ጋር ሆና እንግዲህ እናቷ የምትፈልገውን ያክል እንክብካቤም ታደርግላታለች። ብቸኝነትም አይሰማትም። ሲከፋትም ስታዝንም የተፈጠረው ነገር እየነገረቻት እንግዲህ አብረው የሚቀጥሉ ይሆናል ማለት ነው። የሚያናድደው ና የሚያስጠላው ነገር ግን ያፌት የኤፍራታን እናት ልክ እንደ አማቹ ሳይሆን እያያት ያለው ልክ እንደ ሰራተኛ እያንከላፈተ እንደፈለገ እያዘዘ እንደፈለገ ሲያዛት፣ ደግሞ ኤፍራታ እናቷ ስለሆነች እሱ እንደዛ ሲያንገላታት ና ሲጮህባት ማየት አትፈልግም። ይህ ነገር በጣም ያናድዳል። አቤል ሳይቀር እንግዲህ ገነት ላይ የሆነ ብቻ ንቀት እያሳዩ ነበረ ሁለቱም ሰዎች ማለት ነው ያፌትም አቤል ማለት ነው ገነት እንግዲህ ደስ ያላት ነገር ቢኖር እዛ ቤት መሆኗ ብቻ ደስታን ፈጥሮላታል የያፌት ግልምጫ የያፌት ቁጣ የያፌት ንቀት ምንም አልመሰላት መጀመሪያ ላይም እንግዲህ እዚህ ቤት ሊሆንና ኤፍራታን እስከሚሻላት ልንከባከባት በማለት እንግዲህ መጀመሪያ ኤፍራታን ነበር የጠይቀቻት እዚህ ቤት እንደሆን ፈቃደኛ ነሽ ወይ እዚህ ቤት ሊሆንና ልንከባከባ ስትላት እሷም እንግዲህ ያፌት ከፈቀደልሽ ትንሽ እዚህ ብትወኝ ደስ ይለኛል ስትላት ነበረ ከዛ በኋላ ነበር እንግዲህ ያፌትን ለማስፈቀድ ከያፌት ጋር ሄዳ እዛ ቤት ሆና ልጇን የተወሰነ ጊዜ መንከባከብ እንደምትፈልግ ና ከእነሱ ቤት የተወሰነ ቀን መቆየት እንደምትፈልግ ጠይቀው ነበረ ያፌትም እንግዲህ ነጌቲቭ የሆነ መልስ ነበር የሰጣት የቤት ሰራተኛ ልሆን አትይኝም ወይ ቀጠሬን ብትኝ ኮ ይሻልሻል እንደዚህ ተሽለጥለጠሽ ከምትጠይቅኝ በማለት እንግዲህ የሚያስደነግጥ መልስ ቢመልስላትም እሷ ዋናው ያስደሰታት ነገር በመጨረሻ ላይ እዛ ቤት እንድትሆን መፍቀዱ ብቻ ነበረ። ምክንያቱም እሷ ዋናው አላማዋ የፍራታን ማየት መንከባከብ ብቻ ነው እንጂ የሰዎች ግልምጫ እና ቁጣ ምንም መስሎ አይታያትም። ምክንያቱም ካሁን በፊትም እዛኛው ቤትም እንደዛው ሆና ልጇን እያየች እንደ ሰራተኛ ሆና ስታገለግል ስለነበረ፣ አሁን ላይ እንግዲህ ገነት ያፌት ሰራተኛ ሆናለች። ያፌት ግን አንዳንድ ማስጠንቀቂያ ሰጥቷታል ማለት ነው። ሚስጢር ማውጣት አይቻልም፣ እኔ ሳልፈቅድልሽ መውጣት አትችይም፣ እኔ ያልኩሽን ነገር ብቻ ነው የምታደርጊው፣ ያዘዝኩሽን ትሰር ያለሽ የሚል ትእዛዝ እንግዲህ ሰጥቷታል ማለት ነው። አሁን ገነት እንግዲህ በያፌት ፈቃድ ነው ማለት ነው ቢኒያም ጋር መሄድ የምትችለው ከዛ ውጭ ግን እሱ ካልፈቀድላት የትም መውጣት አትችልም። ምናልባት ኤፍራታ ሁሉን ነገር አፍረጥርጣ ከነገረቻት ነገሮች ሊስተካከሉ ይችላሉ። ነገር ግን አሁን ላይ ኤፍራታ ደግሞ ከገነት ጋር በሰላም እንዳትሆን ነገሮችን እንዳታስተካከል፣ እንዳታወራ፣ እንዳይወያዩ የሚያደርጋቸው ከባድ ነገር ሊፈጠር ነው። ይህም እንግዲህ የኤፍራታ ልጅ ነው ማለት ነው። ያፌት እንግዲህ በመጨረሻው መድኃኒት ልስጣት ሰዓቷ ደርሷል በማለት የሆነ መድኃኒት ሰጥቷት ነበር ማለት ነው። ይሄ እንግዲህ እሱ እንዳሰበው ልጁን የሚያወጣ ወይም ደግሞ ለህመማም ሊሆን ይችላል። ብቻ ግን እሱ አስቦ የሰጠው እንደዛ ነው። እንግዲህ ሊሆንም ላይሆንም የሚችል ነገር ሊፈጠር ይችላል። ምክንያቱም ያፌት ካሁን በፊት የቤዛ ልጅ እንደዚህ አድርጎ አበላሽቶባት ስለነበረ፣ አሁንም ደግሞ የኤፍራታ ልጅም እንደዛው እንዲሞት ሊያደርግባት ነው ማለት ነው። ተሳክቶለት የእውነት የኤፍራታ ልጅ ይሞታል ወይስ ደግሞ ሳይሳካለት ቀርቶ ኤፍራታ የእውነት አሁን ላይ ያፌት ካልተሳካለት ካስሯል ማለት ይቻላል። አሁን የሰጣት መድኃኒት ምናልባት የውርጃ ካልሆነ፣ ምክንያቱም እርግጠኛ አይደለም እሱ ጓደኛው፣ የራሱ ሰራተኛዎቹ ነው ያመጡለት ሰው የተሳሳተ መድኃኒት ሰጠውት ከሆነ ምናልባት ይህ ልጅ ሳይወርድ ከቀረ ወይም የሆነ የህመም ስሜት ተሰምቷት ሳይበላሽ ከቀረ ያፌት አለቀለት። ምክንያቱም ከዚህ በኋላ ኤፍራታ ትጠረጥራለች። እርጉዝ እንደሆነች ባያቅም፣ ነገር ግን እንዴት እንዳወቀ ልትጠረጥርበት ትችላለች አሁን በእርግጥ ኤፍራታ ስለ ልጁ ይጠረጥራል ብላ አታስብም ምክንያቱም ብዙም መጥቶ እንዳላወቀ እንዳልሰማ እንግዲህ የልጆች እናት እያለ ኤፍራታን እየጠራት ነበር ይሄ ነገር በጣም ቢያናድዳትም ያፌት ግን እርግጠኛ ሆኖ ነበረ። ኤፍራታ ዛቤት እንድትወጣ አይፈልግም። በተለይ የያፌት የናታን ልጅ ይዛ ጭራሽ ከናታን ጋር ሆና ማየት አይፈልግም ማለት ነው። ያፌት ስ ተሳክቶለት የልጅ ካስወጣ ኤፍራታ እንግዲህ እዛው የመቀጠል እድል አላት ማለት ነው። የልጅ ባይበላሽ ኖሮ ኤፍራታ ወዳ ሳይሆን ተገዳ ዛቤት ተወጣ ነበረ። ምክንያቱም ሆዷ እየገፋ ሲሄድ እርጉዝ መሆኗ ሲታወቅ ያፌት ምን እንደሚያደርግ ስለምታውቅ ቀድማ መውጣቱ አይቀርም ነበረ። ነገር ግን አሁን ያ ቤት የልጅ ካበላሸው ኤፍራት አሁንም እዛው ሆና ተቀጥላለች ማለት ነው። በሌላ በኩል ናታን ነው ማለት ነው። ናታን እንግዲህ ከድርጅቱ በደንብ ስራውን ካልሰራ በአግባቡ ካልሰራ እንደምታባረረው የዲያራናት እየዛተችበት ነበረ። እሱም እንግዲህ በምሸት ነበር እንግዲህ ለመሄድ የወሰነው ከዛ በኋላ እንደዚህ አይነት ነገር ስትነግረው የዲያራናት፣ እሱም ደግሞ መሄድ እንዳለበትና ስራውን በአግባቡ መስራት እንዳለበት ስለሚያውቅ፣ ምክንያቱም ዋናው ዓላማውና ግቡን ኤፍራታን ከዛ ጭንቀት ማውጣት እስከሆነ ድረስ በምሽትም ቢሆን ለመሄድ ወስኗል ማለት ነው። በዚህን ሰዓት ነበረ እንግዲህ ቤዛ በጣም የተናደደችው ለምንድን ነግረኝ። ምን እንደምሰራ ለምን ግልጽ አታደርግልኝም? ለምን ትደብቀኛለህ? ማለት እንግዲህ ናታ በት ነበረ። ናታንም እንግዲህ አሁን ጊዜው አይደለም፣ ጊዜው ሲደርስ እነግርሽ ያለው ሲላት ነበረ። ዛ የበለጠ ንዴቷ የጨምረው ማለት ነው እንግዲህ ሐረግ ድራማ በቅጣይ ቅፍል የኢፍራታ ልጅ ይሞታል ወይስ አይሞትም? ናታንስ ምን አስቦ ይሆን? እንዴት እየሰራ ይሆን? የእውነት ነገሮች ተስተካክለውለት ያፌትን ወደ መቀመቅ እየወረውረዋል ወይስ ደግሞ ያፌት ተሳክቶለት ናታና ኢፍራታን እንደፈለገው አለያይቷቸው ይቀራል። እንግዲህ በቀጣይ ክፍል ምናየኋል።